ዩክሬን ከባድ የተባለ ጥቃትን አስተናግዳለች። ዛሬ በሩሲያ አማካኝነት በዛሬው ዕለት በዩክሬኗ ኬቭ ከተማ ላይ ከባድ የተባለና እስካሁን ከነበሩት ሁሉ በግዝፈቱ ትልቅ የተባለ ጥቃት መሰንዘሩ ነው እየተነገረ የሚገኘው። በዚህ ጥቃት እስካሁን ድረስ በርካታ ሰዎች ህይወታቸውን አጥተዋል የሀገሪቱ ባለስልጣናት እንዳስተዋወቁት ከሟቾቹ በተጨማሪ በጥቃቱ ከ24 በላይ ሰዎች ጉዳት ደርሶባቸዋል እንግዲህ ሞስኮ ምሽቱን በኪየቭ ላይ በሰነዘረችው በዚሁ ጥቃት እስካሁን ድረስ የአራት ሰዎች ህይወት ስለማለፉም ነው የተነገረው ፕሬዚዳንት ዘለንስኪ ሩሲያ ጥቃቱን ለመፈጸም 430 ድሮኖችንና 18 ሚሳይሎችን መተኮሷል በኤክስ ገጻቸው ላይ ባሰፈሩት መግለጫ አስታውቀዋል ፕሬዚዳንቱ ጥቃቱ የተሰላ እንዲሁም ደግሞ ሆን ተብሎ በሰዎች እንዲሁም ደግሞ ደግሞ በንጹሃን በሚጠቀሙባቸው መሰረተ ልማቶች ላይ ጉዳት ለማድረስ የተፈጸመ ነው ሲሉም ተናግረዋል። ዓለም እንዲህ አይነቱን ጥቃት እንዲያወግዝም ጥሪ አቅርበዋል። ዜና ኢትዮጵያ ይህንንና ሌሎች ጉዳዮችን ዛሬ ዳሷል። በዶት ስትሪም የማህበራዊ ድረ ገጽ አማራጮቻችን መከታተል ትችላላችሁ።